ዛሬ ደግሞ ይህን የመሰለ በጣም የሚያምር ባለ ሀያ ቲክነስ ቦንድድ በቦንድ የሆነ አረቢያን መጅሊስ ወደ መካነ ሰላም የሚወሰድ ከነ ዋጋ ዝርዝሩ ይላችሁ መጥቻለሁ። እንግዲህ መካነ ሰላሞች የት ናችሁ? ትራንስፖርት እናንተ አካባቢ የሚገባ ሁሉ እዘዙን። ይሄ የምታወጥ አረቢያን መጅሊስ መካነ ሰላም በመላክ አይደለም የምናደርሰው እኛው ራሳችን ነው ወስደን የምናደርሰው። ተመልከቱ። ሁለት እህቶች ናቸው ያዘዙን። ቅድም ያያችሁትና ይሄን አሁን የምታዩትን የሁለት እህቶች ነው። በጣም የሚያምር ባለ ሀያ ቲክነስ ነው። እንግዲህ ቦንድር በቦንድር የሆን ነው። ሙሉ የዋጋ ዝርዝሩ ቪዲዮ ላይ ተቀምጧል። ቪዲዮን እስከመጨረሻ ድረስ ተከታተሉ። አሰላሙ ዓለይኩም ወረሕመቱላሂ ወበረካቱ። ውድና የተከበራቸው የቻናላችን ተከታታዮች እንዴት ናቸው እ አልሐምዱሊላሂ ረቢል ዓለሚን ደህና ነን። ተመልካቻችን ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። ዛሬም ይዤላችሁ የመጣሁት የአረቢያን መጅሊስ ቪዲዮ ነው። ተመልካቻችን የአረቢያን መጅሊስ ቪዲዮዎችን እንግዲህ በዩቲውብ ቻናል የሚመጣው ለየት ያሉ ዲዛይኖች ሲሰሩ ደግሞ ለየት ያለ ሀገር ሲንሄድ ነው እንግዲህ ቪዲዮ ለየት አድርገን ይዘን የምንመጣው፣ ማለት ነው ተመልካቻችን። ምክንያቱም ለየት ያለ ልብስ ስትሰራ ልብስ ለመምረጥ አትቸገሩም። ለየት ያለ ሀገር ሲሄድ ደግሞ እዛ ሀገር ሆናችሁ ወደኛ ሀገር ሊሄድ ይችላል አይችልም ብላችሁ ያሰባችሁ እህትና ወንድሞቻችን እዛ አገር መሄድ እንደምንችል ለማሳወቅ ነው ማለት ነው ተመልካቻችን። ቪዲዮ በየጊዜ እየመጣው እና ዋጋዎቹን እነግራችኋለሁ ማለት ነው። ስለዚህ ቪዲዮአችንን እስከመጨረሻ ድረስ እንድትከታተሉ ያልከውዱ ያሳውቃለሁኝ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ላይክ ሼር እያደረጋችሁ በተሰሙ ሐሳብ አስተያየታችሁን ጻፉልን ቤታችሁን መፈረሽ የምትፈልጉ ቤታችሁን ማስዋብ የምትፈልጉ እህትና ወንድሞቻችን በፈርኒቸር በአረቢያ መጅሊስና የተለያየ የቤት እቃዎችን ማዘዝ የምትፈልጉ እህትና ወንድሞቻችን በአካል መምጣት ከፈለጋችሁ መርካቶ አናዱ መስጂድ ፊትለፊት ዋጅዲ ህንጻ ለሁለተኛ ፎቅ የሱቅ ቁጥር 228 ላይ መምጣት ትችላላችሁ በኦንላይን ማዘዝ የምትፈልጉ እህትና ወንድሞቻችን ደግሞ ከስር በሚገኘው በዋትስአፕ እና በኢሜል ቁጥራችን አዘዙን ተመልካቾቻችን እናንተ ዲዛይንና ከለር ምረጡ የልብስ ከለር ምረጡ እናንተ የመረጣችሁትን ልብስ ደሞ እኛ ያምራል ያስጠ ቀላል ሳንል እናንተ በመረጣችሁት ልብስ እንሰራላችኋለን። ወይንም ደግሞ የልብስ ከለርና ዲዛይን ምርጫ አገዙን ካላችሁ እኛ ደግሞ አግዘናችሁ ተጋግዘን ልብሶችን እንመርጣለን። ለኛ ደግሞ ኃላፊነቱን ከሰጣችሁ ደግሞ ያምራል እነሱን ያስደስታል ያልነውን ልብስ መርጠንላችሁ ሰርተን እናስረክባችኋለን ማለት ነው። ተመልካቻችን፣ እሱ ብቻ አይደለም። ቤታችሁ ምንጣፍ ካላችሁ ከምንጣፋችሁ ጋር ማች የሚያደርግ መጅሊስ መምረጥ ትችላላችሁ። ቤታችሁ መጋረጃ ካላችሁ ከመጋረጃው ጋር ማች የሚያደርግ መምረጥ ትችላላችሁ። ምክንያቱም መጅሊስም መጋረጃም ገዝታችሁ ወጪ ማብዛት የላባችሁም። ቤት የተገዛ ካለ ሌላ ወጪ ከማውጣት ሌላ ነገር ብታወጡ ስለሚጠቅማችሁ፣ ስለዚህ ቤት ላለ ነገር ከሱ ጋር ማች የሚያደርግ ማዘዝ ትችላላችሁ ማለት ነው። ሌላ ሳይቀር የቤታችሁን ግድግዳ ነግራችሁን የቤት የግድግዳ ከለር እንደዛ አይነት ነው። ከሱ ጋር ማች የሚያደርግ ስራ ማለት ትችላላችሁ ማለት ነው ተመልካቻችን። እሱን ለማለት ደሞ ከስር በሚገኘው በዋትስአፕ እና በኢሞ ቁጥራችን አዘዙን። እኛ ደግሞ የእናንተን ትእዛዞች እናስተናግዳለን ማለት ነው። ዛሬ እንግዲህ ይዤላችሁ የመጣሁት አረቢያን መጅሊስ የሁለት እህቶች ነው። አንድ ላይ ነው ያዘዙን እነዚህ ሁለት እህቶች። የሚወሰደው ደግሞ ወደ መካነ ሰላም ነው። የምንሄደው ወደ መካነ ሰላም ከተማ ነው ማለት ነው። ተመልካቻችን የእነዚህን የእህታችንን አረቢያን መጅሊስ ለማድረስ ስንሄድ ደግሞ እንግዲህ የአንድ ወንድማችን ደግሞ ወደ ጊንባ የሚሄድ አረቢያን መጅሊስ አለ። ስለዚህ ይህም ቪዲዮ ስሰራ ዋጋ አውጥቼ ጨርሼ እነግሬያቸዋለሁኝ ማለት ነው። እነዚህን የሁለቱን እህቶች አረቢያን መጅሊስ ሳደርስ ወደ መካነ ሰላም ነው ብያቸዋለሁ። ማድረሰው ግን ለትናን ስፖርት ከነሱ ጋር እንዲተጋገዝ አንድ ወደ ጊንባ የሚሄድ አረቢያን መጅሊስ አዘጋጅቻለሁ። ይሄ ወደ ጊንባ የሚሄደው አረቢያን መጅሊስ ቀይ ማብሪያ ሲደርስ። 16 ኪሎ ሜትር ትታጠፋለህ ወደ ጊምባ መስመር ብሎኛል። ከቀይ ማብራት 16 ኪሎ ሜትር ማለት ነው። ስለዚህ 16 ኪሎ ሜትር እንገባና ያንን መጅልስ አውርደን ስና በቃ ደግሞ ተመልሰን ተመለሰን ወደ ቀይ ማብራት መተን ወደ መካነ ሰላም ሄደን ሁለቱንም መጅልስ እናወርዳለን ማለት ነው። ተመልካቻችን የነዚህ የሶስቱንም ሰው ትራንስፖርት እንግዲህ 21 ሺህ ብር ነው መኪናዎቹ ያሉን። ስለዚህ በሃያ አንድ ሺህ ብር ሶስቱንም አረቢያን መጅልስ እናደርሳለን። እነሱ ደግሞ 77 ሺህ ብር ይከፍላሉ ማለት ነው። ስለዚህ በትንሽ ብር እቃቸው ቤታቸው ይደርሳል ማለት ነው። ይህንን ዛሬ ቪዲዮ መስራላችሁ እና አረቢያን መጅሊስም እኔ ለመሄድ እንግዲህ ተዘጋጅቻለሁ ማለት ነው። ወስጄ ቤታቸው የማደርሰው እኔው ነኝ ማለት ነው፣ ተመልካቻችን። እንደዚህ ስለዚህ ማንኛውም ቦታ ሆናችሁ፣ መኪና የሚገባበት ቦታ ሆናችሁ ካዘዛችሁን፣ እኛ ደግሞ ከናንተ እቃ ጋር በእናንተ መስመር ላይ የሆነን እቃ አመቻችተን ለትራንስፖርት እንድትተጋገዙ አብረን እንወስድላችኋለን ማለት ነው፣ ተመልካቻችን። ምክንያቱም አሁን የነዚህ የሁለት እህቶች መካነ ሰላም ያልኳችሁ 21000 ብር ቢሆን ሀያ ሺህ ብር ባስደረግላቸው አንዷን ሺህ ብር አስቀንሺ ሀያ ሺህ ብር ባስደረግላቸው አስር አስር ሺህ ብር ነበር የሚከፍሉት። ስለዚህ አንድ ወንድማችን ጨምሬላቸው ሀያ አንድ ሺህ ብር እንዲደረግ ተደረገ። ስለዚህ ከአስር ሺህ ብር ወደ ሶስት ሺህ ብር ተቀንሶላቸው ወደ ሰባት ሺህ ብር ወረደ ማለት ነው። ሶስት ሺህ ብር ኢትዮጵያ ላይ ቀላል የሚባል ነገር አይደለም። ሶስት ሺህ ብር ለምሳሌ ሳሎን ላይ ያለን ምንጣፍ ማንጠፍ ይችላል ማለት ነው፣ የላስቲኩን ምንጣፍ። ስለዚህ ይጠቅማል ማለት ነው። ስለዚህ ተመልካቻችን እነዚህ ሁለቱን አረቢያን መጅሊስ ነው ማሳያችሁ። ማንኛውም ቦታ ትራንስፖርት የሚገባበት ቦታ ሁሉ ሆናችሁ? አሳውቁን፣ እዘዙን። ዲዛይን እና ከለር እናንተ ምረጡ፣ ጥራቱን እኛ ተጨንቀንበት ጥርት ያለ ቃል ሰርተን ቤታችሁ አድርሰን እናስረክባችኋለን ማለት ነው። ቁጥራችን ከስር ይገኛል። ተመልካቻችን እስኪ እንግዲህ ካሁን ስምንት ሜትር የተሰራውን የአንደኛውን እህታችን አረቢያን መጅሊስ አሳያችኋለሁ። ከሱ ቀጥዬ ደግሞ ባለስድስት ሜትሩን አሳያችኋለሁ። ቪዲዮችን እስከ መጨረሻ ድረስ ተከታተሉ። እንደምታሁት የዛሬው አረቢያን መጅሊስ የመጀመሪያው የአንደኛው እህታችን ይሄ የምታሁት ነው ወደ መካነ ሰላም የሚሄደው ተመልካቻችን ባለ 20 ቲክነስ ነው። ስምንት ሜትር ነው ያዘችን። ቦታው ግን እኛ ጋር ለማንጣፍ የሚመቸን ሰባት ሜትር ስለነበረ አንዱን ሜትር ቤት አስቀርተነዋል ማለት ነው። በምታዩት ሁኔታ እንግዲህ ይህን ቪዲዮ ሰርች ከጨረስኩ በኋላ ቀጥታ አረቢያን መጅሊሱ በስረ ስርዓት ይታሸግና እኔ ስመጣ ነው የሚከፈተው ብላ ስላለችኝ በስረ ስርዓት አሽገን እናስቀምጠዋለን ማለት ነው። ባለ ሀያ ቲክነስ ነው። የልብስ ምርጫው ሙሉ ለሙሉ በእህታችን ምርጫ ነው የተመረጠው። እናንተ ምንም አይነት ከለር ምረጡ፣ የእናንተ ምርጫ ደግሞ እኛ እናከብራለን። ፈርዶ እንኳን ልብሱ ከሌለ ከእሱ ጋር ተቀራራቢ የሆኑ ልብሶችን ለእናንተ እናቀርብላችኋለን ማለት ነው። ተመልካቻችን ቦንድድ በቦንድድ ባለ ሀያ ቲክነስ ከተባለ ይሄ የልብስ ዲዛይኑ፣ እናንተ በፈለጋችሁት አይነት ልብስ ዲዛይን ይሰራል። ልብሱን ደግሞ እናንተ በምፈልጉበት ሰዓት መቀየር ትችላላችሁ። መቀየር የማይቻለው ብዙ ብር የሚገዛው ደግሞ ከስር ያለው ቦንድዱ ነው ማለት ነው። ይሄ ከስር ያለው ቦንድዱ ደግሞ በምታዩት መልኩ ነው እንግዲህ ጥንካሬው ምን ያክል እንደሆነ ለእናንተ ለተመልካቾቼ ሁሌ እንደማሳየው ወደታች የሚገባ የሚሰርግ ወይንም ደግሞ ውስጥ ላይ የሚያሳየው አይነት ምንም አይነት ነገር ውስጡ ላይ የለም ማለት ነው። ተመልካቾቻችን ሁሉም ላይ እንድየሄድኩኝ ማሳያችሁ የሁሉም አንድ አይነት መሆናቸውን እንድታቁ ነው። እዚኛውም ላይ መጥቼ ማለት ነው በምታዩት መልኩ ይሄም ወደ ውስጥ የሚገባ የሚሰርግ ነገር የለውም። ሰለስ ተመልካቻችን፣ አረቢያ መጅሊሶችን እኛ ጋር ስታዙ ዲዛይን እና ካለር ቲክነስ፣ እናንተ ምረጡ፣ እኛ ደግሞ ጥራቱን ተጨንቀንበት የምትፈልጉበት ቦታ ትራንስፖርት የሚገባበት ቦታ ሁሉ ሰርተን እናደርስላችኋለን ማለት ነው። ተመልካቻችን፣ የእኛ ትራንስፖርት ከተወደደባችሁ ደግሞ እናንተ የምትፈልጉትን ትራንስፖርት ተነጋግራችሁ እኛ ያለንበት ቦታ ድረስ መጥቶ ጭነንለት፣ እናንተ ከፈለጋችሁ አብረነው ሄደን እናንተ ደግሞ አይ አትልፉ፣ በቃ ከተወሰደ እሱ ወስዶ ሄድ ካላችሁ ደግሞ ጭነንለት በስርዓት አሽገን ይሸኘዋል። ቁጥራችን ከስር ይገኛል። በዋትስአፕ እና በይሞ ቁጥራችን አናግሩን። እስኪ ደግሞ አሁን ስድስት ሜትር የተሰራ ከዚህ ጋር አንድ ላይ ወደ መካነ ሰላም የሚሄድ አረቢያን መጅሊስ አለ። እስቲ እስኩ እሱ መጅሊስ አሳያቸዋለሁ። አሁን ቪዲዮአችን እስከ መጨረሻ ድረስ ተከታተሉ። እሺ ተመልካቻችን፣ አሁን በምትመለከቱት ሁኔታ ደግሞ እንግዲህ ቅድም ስምት ሜትር አሳይቻቸዋለሁ። ወደ መካነ ሰላም የሚሄድ የሁለት እህቶች አልኳቸው። አንደኛው ደግሞ ይሄ የምታዩት ነው ማለት ነው። ይሄም የምታዩት እንግዲህ ባለ 20 ቲክነስ ነው። ከፍተው ግን ሜትሩ ስድስት ሜትር ነው። የቤታችሁ ልኬት የፈለገ አይነት ይሁን ለኛ ማሳወቅ ብቻ ነው። እኛ ደግሞ እናንተ በምትፈልጉት አይነት መጠን እንሰራለን ማለት ነው። ተመልካቻችን ስድስት ሜትር አረቢያን መጅሊስ ማለት ደግሞ ይሄ የምታዩት ነው ማለት ነው። ወይንም ደግሞ ግማሽ የቤት ሳሎን ማለት ነው። ሙሉ መጅሊስ የሚባለው አስራ ሁለት ሜትር ሲሆን ነው። ይሄ ደግሞ ስድስት ሜትር የአስራ ሁለት ግማሽ ማለት ነው። እንግዲህ ተመልካቻችን ለስድስት ሜትር አረቢያን መጅሊስ ስንት መከዳ ይደረግለታል ብላችሁ ለምትጠይቁ ደግሞ ተመልካቻችን እንደምታዩት ያደረግንለት መከዳ አራት ነው። ግን እዚህ ጋር የቤታችሁ ልኬት ሁለት ሜትር ሁለት ሜትር ወጥ ካልሆነና አንዳንድ አንድ ሜትር የሚቆርጠው ቢሆን ኖሮ ሌላ አንድ መከዳ እዚህ ጋር ይደረግለት ነበር ማለት ነው ተመልካቻችን፣ ምክንያቱም ቀጥል ቦታ ላይ ነው መከዳ በአካፋይ ስለሆነ የሚሰራው መከዳ ማለት እነዚህ መሀከል ላይ የሚቀመጡት በአካፋይ ስለሆነ የሚሰሩት በአካፋይ የተሰራሉ። ስድስት ሜትር ሲሆን ደግሞ በምታዩት ሁኔታ እንግዲህ በአካፋይ ተሰርቶ አራት መከዳ ነው አብሮ የተሰራላቸው ማለት ነው። እንደምታዩት የመጅሊሱ ከለር ምርጫ በእህታችን ምርጫ ነው። እንግዲህ ባለ መጅሊሱ በራሷ ምርጫ ነው እንግዲህ የተሰራላት ማለት ነው ተመልካቻችን። እንግዲህ እንዴት እንዳያችሁት ሀሳባችሁን ሀሳብ መስጫ ላይ ትሰጡበታላችሁ ማለት ነው። ሌላው ነገር ተመልካቻችን፣ ሁሌ እንደምለው አረቢያ መጅሊስ ቦንድን በቦንድን ልብሱ ማውለቅ ይችላል፣ በቀላሉ ማውለቅ ይቻላል ማለት ነው። ግን ደግሞ በዚህ አይነት ቅድም ያሳያቸው አረቢያ መጅሊስ ያም ልብሱ ይወልቃል፣ ግን ደግሞ በዚህ አይነት ከተሰራ ይሄ መደገፊያ ኦቫል ከተሰራ ልብሱን ለማውለቅ በጣም ቀላል ነው ማለት ነው። ምክንያቱም ደግሞ ኦቫል ስለሆነ እዚህ ጋር የሚይዘው ነገር የለም፣ ዚፑን ብቻ አውልቆ ማውጣት ይቻላል ማለት ነው። በዚህ አይነት ከተሰራ ልብሱን ለማውለቅ በጣም ቀላል ነው። ኦቫል ድጋፍ የሚባለው ነው ማለት ነው እንደምታዩት። ይሄ የልብሱ ጉዳይ ደግሞ እንግዲህ ቅድም ማሳየቻችኋለሁኝ የልብሱ ጉዳይ ልብሱን በፈለጋችሁበት ሰዓት መቀየር ትችላላችሁ። መቀየር በፈለጋችሁበት ሰዓት ብዙ ብርም የሚገዛው ብዙ ወጪም የሚወጣበት ኦሪጂናል መሆን ያለበት ነገር ከልብሱ በላይ ቦንድዱ ነው ማለት ነው። ቦንድዱ እንደምታወት ወደ ውስጥ የሚገባ የሚሰርግ፣ ወይንም ደግሞ የተለየ ውስጡ ላይ የሚንካካ የተለየ ነገር አብሮ የሚሰራ ነገር የለውም ፣ ንጹህ እና ጠንካራ የሆነ ቦንድድ ነው ማለት ነው የሚሰራው። እንደምታወት ሁሉም ላይ ይርኩ ማሳያችሁ ሁሉም አንድ አይነት መሆናቸውን ለማሳየት ነው ማለት ነው። ይሄው እንግዲህ የቀረው የአረቢያን መጅሊሶቹ ዋጋ ነው ማለት ነው ነው እንግዲህ፣ አሁን ሰዓት ላይ አረቢያ መጅልስ ቦንድ በቦንድ ባለሃያ ቲክነስ፣ ምክንያቱም እያሳየኋቸው ያለሁት ባለሃያ ቲክነስ ነው። አረቢያ መጅልስ ቦንድ በቦንድ ባለሃያ ቲክነስ አሁን አይዋጋም፣ አሁን የሚሸጥበት በሜትር ማለት ነው። ከዛ በፊት ማዘዝ አስባቸዋል ለማዘዝ ሴት ነው የምናገኛቸው ብላችሁ አስጨንቋቸዋል። አረቢያን መጅሊሶች እንዲሰርተን የምንጨርሰው አዲስ አበባ መርካቶ ነው። አኗር መስጂድ ፊትለፊት ዋጅዲ ህንጻ ላይ ሁለተኛ ፎቅ የሱቅ ቁጥር 228 በአካል ብትመጡ እኛ ማግኘት ትችላላችሁ። በኦንላይን ማዘዝ የምትፈልጉ እህትና ወንድሞቻችን ደግሞ ከስር በሚገኘው በዋትስአፕ እና በኢሞ ቁጥራችን አናግሩን። ዲዛይን እና ከለር ልክ እንደዚህ እንደ መጅሊስ እናንተ ምረጡ፣ እኛ ደግሞ ለጥራቱ ተጨንቀረ የምትፈልጉበት ቦታ እናደርስላቸዋለን። ትራንስፖርት የሚገባበት ቦታ ሁሉ ማለት ነው። እንግዲህ አሁን ሰዓት ላይ አረቢያ መጅሊስ ቦንድ በቦንድድ ባለ 20 ቴክነስ በሜትር ማለት ነው ይሄም የምታወት ለምሳሌ ሁለት ሜትር ነው አንዱ ሜትር ዘጠኝ ሺህ ብር ነው 2 ሜትር ከሆነ አስራ ስምንት ሺህ ብር ነው ማለት ነው ተመልካቻችን ስለዚህ ዘጠኝ ሺህ ሲባዛ በስድስት ማድረግ ትችላላችሁ ማለት ነው እዚህ ጋር የምታወጣ አረቢያ መጅሊስ ለምሳሌ ስድስት ሜትር እና ታልኳችሁ ስለዚህ ዘጠኝ ሲባዛ በስድስት አድርጋችሁ ዋጋው ማወቅ ትችላላችሁ መሀከል ላይ የሚቀመጡት ቴብል ደግሞ ከአስር ሜትር በላይ ከሆነ በነጻ አብሮ ይሰራላቸዋል። ከአስር ሜትር በታች ከሆነ ደግሞ ቤታችሁ ዘጠኝ ሜትር፣ አስር ሜትር ሳይሞላ ዘጠኝ ሜትር፣ ስምንት ሜትር ከሆነ ደግሞ መካከል ላይ የሚቀመጠውን ቴብል በአራት ሺህ አምስት መቶ ብር አብረን እንሰራላችኋለን ማለት ነው ተመልካቻችን። ለዛሬ ይዤላችሁ የመጣሁት ወደ መካነ ሰላም የሚሄዱ ሁለት አረቢያ መጅሊሶች ያያችኋቸውን ይመስላል። ለዛሬ ይዤላችሁ የመጣሁት ቪዲዮ ያያችሁት ይመስላል። ሁለት አይነት አረቢያ መጅሊስ ባለ ስምንት ሜትር ባለ ስድስት ሜትር በተለያየ አይነት ጨርቅ የተሰሩ አረቢያ መጅሊሶችን አሳይቻችኋለሁ። ዋጋቸውን ነግሬያችኋለሁ ማለት ነው። ተመልካቾቻችን፣ በሌላ ቪዲዮ እስከምንመለስ ድረስ አላህ ሀገራችንን ሰላም ያርግልን፣ አላህ ሀገራችንን ሰላም ያርግልን፣ አላህ ሀገራችንን ሰላም ያርግልን። ባላችሁበት በአለም ዳርቻ አላህ ሰላም ያርጋችሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱ።